አይጠበሳል አብሮ ቅማሙ ማለት ነው። በቃ ሌላ ነገር አይደረገበትም። አስባችሁታል። ይሄም ግን እና ሽንኩርቱን አሁን ወደ አጠባው ገብቻለሁ ይመስለኛል። ላያጥኮ ነው ምን ይመስለኛል። ሽንኩርቱ ያው ይበቃኛል አይበቃኝም እያልኩ ዝም ብዬ ነው እንትን ያልኩት ማለት ነው። የፈጨሁት ደግሞ በዝ ነው ማለት ነው። ገርማችኋል። እንደው እንዳይጮህ ደግሞ ለነገሩም ይታ አይደለ መቼም፣ ድምጽ ጠፍቷል ብዬ ተስፋ አረጋለሁ። እንግዲህ ሽንኩርታችንን እየፈጨን ነው። በዚህ መልኩ እንዳይጮህ እኔ ካሜራ ዘግጄ ነበር። ኦልሬዲ፣ ሽንኩርቱን በዚህ መልኩ አድርሼ ወደ እናንተ ታቀርብላችኋለሁ። አፈጫችሁን ኦልሬዲ መጀመሪያ ጊዜ አሳይቻችሁ ነበረ እና ተጥዷል፣ ተጥዷል፣ ተጥዷል። አንድ ሽንኩርት አገኘኝ ማለት ነው እሷ ነው ፍጨት ወይኔ በእጅ የምናለው ቆርጣት ለምን እና ሽንኩርታችን በዚህ መልኩ ቀስ እያለ እንዲበስልልን ጥደናል እርጎ ዝጋ ለዛጋ ሰርቻለሁ ቅድሚያ ዶሮዎቹ ደግሞ እንደው ሴትዮ የ በደሌ ስራ ማለት ሶስት አምጪ አልኳት እኔ ደፋሯ ሶስት አምጭ ብያት ምን አደረገች ህጻን ህፃን ዶሮ አመጣች ህፃን ህፃን አይገልጸውም እግዚአብሔርን እንዲ ሰው ህፃን ያመጣል። እንደ እንዴት እንደተናደድኩ እኔ ሽንኩርቱ እራሱ እንዴት እንደተናደድኩ ለማኝ የሆነ ሴትዮ ኦረዲ እንፋሪስ ሲያገኘው በዚህ መልኩ ሙሽሽ ብሎ እታች ወረደ። ሊሞላ ምንም አልቀረው ነበር። ኦረዲ ሽንኩርት ታውቃላችሁ ሲበስል ሙሽሽ ብሎ እታች ነው እና የሚወርደው። በዚህ መልኩ የበሰለ ነው ኦረዲ እውነት ለመናገር ዶራችንን ደግሞ ልንቆራርጥ እንትን ብለናል ተዘገጅተናል ማለት ነው። እንግዲህ ቆዳዋን እያወጣሁ ነው፣ እንደምንም ብዬ ማለት ነው። በጣም ሕፃን ናቸው ማለት ስላላቸው። እኔ አንድ ብታመጣልኝ በቂ ነበር። ጣም ያለው ዶሮ ይሰራል። ነገር ግን የሴት እየዋሙድ ስላላወቅኩኝ ከዛሬ ወዲያ ተለቅ ያለ ዶሮ አምጨልኝ አንድ ብቻ። ነገር ግን የሰራችኝ ስራ ትንንስዬ ትንንስዬ እንዲያውም እዚህ ካሜራ ላይ እንዴት ትልቅ እንደሆነ አላውቅም። ስራ እየሰራሁ ነበር፣ ይሄን አቁሜ ለነገዋ ራሱ በጎኑ እየሰራሁ ነበረ በዚ ሰዓት የዛሬ ስራውን ለነገ ለእሷም እየሰራሁ ነው። እኔም ዶሮይም በዛው ሰራሁ እና ዶሮዎቹ እውነት ለመናገር በጣም አዘንኩኝ። ሶስት ባልላት ብዬ በጣም ተቆጨሁኝ። ግን ትምህርት ይሆናል አንዳንድ ስምንት ብር ብሮ ምናምን እኔ ብር ሰጥቻት እምቢ አለች። እግዚአብሔርን ብር ድምፅ በጣም ጭወት አለ። ቴሌቪዥን ተከፍቶ እንትን እየተባለ አስራ ሁለት ለማድረግ እየሞከርኩ ነው። ዶሮ ስንት ብልት አላት? ወንዶች መቼም ሴት ላ ዶሮ ስንት ብልት አላት ተብለሽ ብትጠየቂ አታቂም ነው የምትሉት። ሀያ አራት ብልት አላት። እኔ አሁን የሰራኋት ማለት ነው፣ ለየት ያለች በእውነቱ ሀያ አራት ነው ያላት እንዴ እንዴ ወይኒ እንዲ አጎታ ቆልኳት አይገልጥም። እንትን ራሱ የላትም ግሮሮ አንገቷ ራሱ እንትን ተብሎ አልቃለች። ደግሞ ከዚሁም አቅሟ ሞራ በሞራ መሆኗ እኮ ነው የገረመችኝ። እልሙም እኔ እንትኑን ስለማልፈልገው ኦልሬዲ ቆዳውን ልጥለው ስለላቸው ከእግሯ ደግሞ በቃ ወደዛ እያላችሁ ተወርዶባታለ። ዶሮ አገነጣጠል አችሉም የሚሉ ሰዎች ስላሉ ነው። ይቺ ምንዋ ነው የሚያቅተው? እግዚአብሔርን ምኗ ነው ደግሞ አላውቅም የሚሉ እሱ ነው። በሶስቱም ልምድ እየወሰድኩ አረ አረ፣ ያው ቅቤም የለኝም ግን ዘይት አላበዛውም። ዘይት ምግብ ላይ ሲበዛ አንድ ጊዜ አስጠልቶኝ ከዛ ወዲያ ማብዛት በጣም ነው ያስጠለኝና ተቁላላ እንደ ዘይት ካረኩ በኋላ አብሮ ይቁላላል ብዬ አስቤ ይሁን። አይ ዶንት ኖ ሀሳቡ እራሱ እራሱ አሁን ኦልሬዲ በርበሬ እያረኩ ነው። ስልኬን የሆነ ቦታ አስቀምጬ ሙደኛ እኮ ነኝ እኔ ጋይስ። እዛውም እግዚአብሔር ጨረስኩ። ለእነሱ የመጣ በርበሬ ያው ዓመት ብሉ በርበሬ አይቸግረኝ ያው ብዙም የሀበሻ ዶሮ የሀበሻ ምግብ እየሰራሁ አይደለም። ቱም እንዳልኳችሁ ሽንኩርትና ጅንጅ ብሎ አዲስ ሰርታ ሄዳ ነበረ ፈኢታ ፍሪጅ ውስጥ አደረገችው ላይ እና በጣም አሪፍ ነበረ የተጠቀምኩትኝ በእውነት እና ከበርበሬው ጋር እንዲቁላላ ብዬ አደርግ ያለው ማለት ነው። እና ቤተሰብ እሁንም ወደ ደሯ ጠባችን በዚህ መልኩ እንትናችን ማለት ነው። እንዳልኳችሁ ስብ አለው ብያችኋል። ስብስቡን እያነሳሁልን ነው እና ይጠራል። እና በጣም ነው የገረመኝ። ያው ወጣችንም እዚህ ላይ እየደረሰ ያንንም እየሰራ ነው፣ ወዲህም እየመጣ ወአምላክ፣ ብቻዬን ነበርኩኝ እና የዶሮ አሰራርን እንደዚህ እየሰራችሁ ቤታችሁ አለምንም ዝም ብሎ ይሄ አእምሮት ብትበሉ መልካም ነው ማለት ነው፣ ቤተሰብ እና እኔም አረፍ እያልኩ እየመጣሁ ነው የምቀርጸው። እስኪ ብያልኩ ቪዲዮውን በዚህ መልኩ እያደረግኩኝ በጣም እየቀረዝኩ ነበረ። በየመሀሉ ታውቃላችሁ፣ እሳቱን በጣም ንቀነጥኩት። እኔ ይሄ ጋዝ ሲበላሽ አልወድም። አንዳንድ አሉ ፍጭ ፍጭ ፍጭ ፍጭ እያለ እንደዚሁም ቂጡ እያያዘ ቂጡን ለማላቀቅ ማሯሯጥ እሳቱን ቅንስ አድርጌ እንትን ነው የምለው አረግሁ። እንዴ ደግሞ አድርጌ ያለ መሰለኝ። በጣም ተተቁላላ በኋላ ኧረ ደግሞ እሷ በላይ ምንም አልበላንም። ጠዋት ደግሞ ትንሽ በዛ ላይ ምግብ በልተናል። ትንሽ ነው የበላ ነው፣ በቃ አንድ እንጀራ ያው እና በጣም ሩጫ ነበረ። የሰዎቹን ስራ እየሰራን ነበር በጣም በሚያስጠላ ሁኔታ እና ዶሯችን እያደረግን ነው ቤተሰብ። በእውነቱ ደስ የሚል የወጣት ስራ ነበረ የሰራሁትኝ፣ ምክንያቱም ረብሻ ምናምን የለም። ይሄው አልቆረጥኩትም፣ አሳዙን ዶሮ ራሱ ማለት ነው። በጣም ነው ያዘንኩት እኔ እውነት። ያሁን በቃ አንድ

በጣም የሰው ገበያ የሰው ገበያ የማያስደስተዋል የለ እኔ ምንም አላስደስተኝም። እግዚአብሔርን እና ለመሆኑም ሌላ ጊዜ ገዝቼ ፍሬሽ አደርገዋለሁ ብዬ አስባለሁ። እንትኑን ዶሮ ወጡን ማለት ነው ወጡ ስላለ እውነት ለመናገር እግዚአብሔር ይመስገን ለዚህ እንዲህ ነፃነቴን ስላስከበረልኝ ቸሩ መድኃኔዓለም በጣም ነው የማመሰግነው። ግን ያው ያልወደድኳት ነገር አለች እና እሷ እነግራችኋለሁ። ገበያዋ ብዙም አላስደሰተኝም፣ ማለት ሽንኩርቱ አልበቃኝም፣ ዶሮ አልበቃኝም። ዶሮ ለምታውቁት ሕጻን ናቸው አይገልጽም። ግን እግዚአብሔር ማስከን በጣም ነው ያመሰግንኩት። ፈጣሪ በዚህ ልክ ስላከበርከኝ አመሰግናለሁ፣ ነው ያልኩትኝ ግን እዚ ጋ ቪዲዮ ሳይደገም አይቀርም። ቤተሰብ በጣም ይቅርታ ምክንያቱም ጓደኝ ቪዲዮ ላይ ነው ስልክ ላይ ነበር የተቀረጸው ቆርጣ ስለላከችው ማንኛውም ቪዲዮ እንዳስቀረች አይዶን ነው ይህንኛው፣ ይመስለኛል እየተቁላላ የተቀረጸ ይመስለኛል። አዎ እንትን ምክንያት ማድረግ የለብንም። እግዚአብሔር አምላክ ነው የሚያከብርባቸው ቦታ ላይ ሊያስቀምጠ ነው የሚችለው። እና እግዚአብሔር ሁሉን ነገር አክባሪ ነው። እሱ በተሄደ በሄንበት እንድንከበር እንድንሰማ የሚያደርገን ቸሩ መዳን ያለው ነው። እና እንድንሰማ እና እንድንከበር ያደርገን እንደ ሁላችንም ማለት ነው። ምክንያቱም እኛ ባሰብለው ባለምነው ላይ እንኖራለን። እኔ በፊት ለደሞዝ አለቅሳለሁ ስለመናገር አሁን ግን እግዚአብሔር ይመስገን ክብሩ ይስፋ ለመድሃኒዓለም ለማንኛውም ዶሯችን በዚህ መልኩ ሰርተናል እግዚአብሔር ይመስገን እንደልኳችሁ እግዚአብሔር ይመስገን ከአፋችን መጥፋት የለባትም ምክንያቱም ስንቶቹ የምግብ እሸት አለ መስራት አይቻልም የሚባሉ አሉና እኛም ደግሞ አመስገን ይኖርብናል ። እዚህ ጋር ስለተደገመ ቤተሰብ በጣም ይቅርታ። እንዳልኳቸው ቪዲዮ በሌላ ስልክ ነበር የተቀረጸው። ሼር ስታረግ ደጋግማ ይመስለኛል። ቆርጣ ስለሆነ የላከችው ሰላሳ ምናምን ሰላሳ ሶስት ደቂቃ ነበረ፣ እና አስቸጋሪ ነው። እኔ ኖረ ቢሆን ያው እንትን እለዋለሁ። እሷ ስለሆነ የላከችልኝ ተደግሟል ይመስለኝ ቢጠቀምም ችግር የለው። አብራቸው የቆዩትኝ ረዋማ ነበርኩኝ። እራሳችሁን በዚህ መልኩ አድርጋችሁ ጠብቁላለሁ። እንግዲህ ብዙም አብሬያቸው አልቆይም አልቀዋል ቢዶ ይሄንን መቁረጥ ይቻል ነበር፣ ግን ኦልሬዲ አንድ እቃ ምናምን ነው የደገምኩባችሁ። ደግማችሁ ማየት ተርጉ ለመጓጓት መኩሩ ቤተሰብ ስለነበረን ቆይታ ከልብ አድርጌ አመሰግናለሁ።